ያው ከዚህ በፊት እንግዲህ እንደምታቁ ዘጠና ቤት አካባቢ ያው ሁሉንም ስራ ጎን ለጎን እንስራ የሚል ነው። መጀመሪያም ገና سنጀምር ያን በቃል እንደ ወረዳም እንደ ዞን እንደመንግስት መንግስት በቃሉ መሰረት ነው ይሄዳ ያለው ዋናውንም ዘላቂውንም ስራ እኩል ይሄዳል። በዚህ በኩል ደግሞ ይሄን ማንንም ይወስድብን አይደለም የኛው፣ ተጨማሪ ስራ ነው የሚሆነው ተጨማሪ ሀብት ነው የሚሆነው በሚል ነው እንግስካስ የተደረገው ኦልሞስት ቤት አካባቢ ያው አልቋል ማለት ነው። ስለዚህ እሱ ላይ ያው አንድ ምን ነግራችሁ ያው ወሲላን በኋላ ታስቀምጠው ይኖራል። ያው ቀጣይ የምርቃት ፕሮግራምም ይኖረዋል የዘይኔም ፕሮግራም ያዙ ብለዋል እንደዚህም ማለት ነው። እሱን ርክክብም ለማድረግ ለማስመረቅ ያልገቡ ሰዎች ካሉ መግባት አለባቸው። አይ ቤት አለኝ፣ ይሄን ቤት አልፈልግም የሚል ከሆነ ደግሞ ጎፈላ ላይ ቤት የአቅም ደካማ ሊሆን ይችላል የተለያየ ችግር የገጠማቸው ሰዎች ተለይቶ ወረዳው አስጀቶ ያስገባል ማለት ነው። ይህን አቋም መያዝ አለባችሁ። እስካሁን አልገባም ቤቱን ሰርተ ነው መውደቅ የለበት ጋር በመኑ ያው ሰበል ገበቢ ይወጥቃ ቀናሉ ጭስ የሰብ ትንፋሽ ከሻን ካሉን ይፈርሳል ነው በጣም ብዙ ወጪ ወጥቶበታል። እንደ ዞን በጣም ትልቅ ርብርብ ነው የተደረገው። እንደ ወረዳ ያሉ ቀበሌዎች አልቀሩም አጎራባች ዞኖች አልቀረም። ታውቃላችሁ በዚህ ያለፋበት የለምና ያ የለፋው ሰው ደግሞ ሰው ገብቶበት ሲያይ ነው ደስተኛ ሊሆን የሚችለው። እሱን ያው እንዳመራር በተደጋጋሚ ያውርተንበታል። ስምሪትም ለነውመር በተደጋጋሚ ሰጥተናል። ፈጥኖ ምላሽ ማግኘት መቻል አለበት የሚለውን ያው መያዝ ነው። አሁን ዛሬ እናየዋለን፣ ምን ሂደት ላይ እንዳለ እናያለን ማለት ነው። በሌላ በኩል ያው ዛሬ እዚህ ርክክብ እናደርጋለን የዞን የ ከተማ ልማትም የኮንስትራክሽን ዘርፍ ባለሙያዎች መጥተዋሉ። ቦታውን ለክቶ ለክተን ርክክብ ካደረግነ በኋላ ያው የማህበረሰቡ ድጋፍ በዛኛው በጽና ቤቱም ድጋፍ እንዳረጋችሁት በዚህም ይቀጥላል ማለት ነው። ያው ኮንትራክተር የራሱ ኮንትራክተር አለው። የተለየ የምናደርገው ወጪ የተለየ እንትን የለም። የዚህ ላይ የሚሰራው እንግዲህ 22 ቤት አካባቢ ነው የሚሰራ እሱን ሙሉ እንትኑን ጨርሶ የሚያስረክበው ድርጅቱ ነው። ግን እዚህ አካባቢ የእንጨት በማቀበል ሊሆን ይችላል አንዳንድ ነገሮችን በማገዝ አሸንበባለት ሰው የመጥፋት የለበትም ያው የብል አካባቢ ሰበጠ ፈገካ ያው ብሊ ግዝል ኢሌድ ስለዚህ ጋር ነው ማለት ጋር ደግሞ በጣም ያጨጣ አንተሽ ሊያም እሱን በደንብ እንትን ማድረግ ያስፈልጋል አኩ ጃንገ በላን ወቅት ነይ ብለ በጀመሪ ባለፈ ዘጠነ ጋርም መኔን አኩም ኩያዎች ተጋር ይደብሪ መኔን የሁታ ይታየ ትረሼ የዞኒ መንግስት ባደር ባሼ ይጥሪ መሰረት የክልሊ መንግስት የኢሮፒያ ዩኒየን ይሌን ድርጅት ውሃን ተጨማሪ ድጋፍ ያሻንኩ ተጨማሪ ድጋፍ ያሻንኩ በሳለ ይሱል መሰረት ህነ ጋር ኩያሆች ተጋሪ መኛን በዲባያም ደግሞ ሀምሳ ሰብ በቤተሰብ ኑሮ ማሻሻያ ይሳተፈውነክ ያሻን አነየም ሳይሰብቸ የቀበሌ አመራር ተወረዳ አመራር ግን በተገቢክ ይሜጥራን ከዛ በቡድን ሊሆን ያቀላል በግልንም ሊሆን ያቀላል በተለያየ ግዝ ያዋጭነት እቅድ ያሱን ኒማኒ ይሳተፎ ነኮ ያሻን በሎትን ይበለ የሰኩያን ግስተ ይሆን ህይወት የሚቀይር ስራ ማለት ነው የተለያዩ ነገር በእርባታ ሊሆን ይችላል በዶሮ ልማት ሊሆን ይችላል የሚሳተፉበትን ነገር የሚሰራ ነው የሚሆነው ማለት ነው ስለዚህ ህነ ይብራ ጦቀሴነ መጥያን የጦቀሴነ መጥያን ስለዚህ ጦቀሴ ያመጡ ይግስ ደግሞ ውጤታ አመት ይሁን የአበምሰብ ደስ ይለያን ላሊ ኮላሊታይ አቱም ባቀት አልኩም ያለ አን ባለፈይት የተለፉዬ በነበርኩም ያለት አኩም ሀነዬ ሊፋታሙ አጠናክሮኔ ቀጥሎት የነብር ቢማን በሎትን እታይ ጋር ወየአቱምተ ወየአቴተናም ልጅ ወየማጤትናም ወየዋሽትናም የገገናሙ በሎትን የማነም ከሎን ማን ነው ከዲር መጥለ ገቢ አብደለል መጥለ ገቢ ይሄ መጣውለው ገቢ ላል ከታይ ለሆነኮ ፈየ ከጠናክሮን ሂዶት ይገዞት ያትከሻን ብሎተንና ይፕሻናት ያሻኔ አናጺ አሸምበብሎት ቃወ ባቅርቦት ይታይ አኩ ጃንገም ታሱ ያም ግዝ ለሆነኮ እነ ያ መጣይ ሙት በቂሮት አድግዝሁር አጠፋትኮ ባሶት አሮት አሮት ማልተማልት በቂሮት ቲጋገዞን ይታይ ጋር ይትመኝ ቢያኔ ሀለት አሶት ይገባን ገና ያው ባለፈይ ዘጠና ጋር መኔን ዘጠናይ ጋር በቁር በቀጣይ ሳንት ይተመረቃን ላልታይ ግቦት ቢቻሎን ጋረይ የወሰደ ይሰብ የሌሌይ ግስ ፊዶት አትከሽያ አደን በርዋ አደ መስኮ ተገቡኒያን ወሽ ተበር ያትከሽያን በርባለ በገግ ካለት ንሽ ወሽ ተበር ከሻን ቦኖ ወሽ ተበር ወሽ ተመስኮት ከሻን ቦኖ ወሽ ተመስኮት አሻኔ በገግክ ያቀናነኮ አሶት ይገዞት ያትገባን አደ ዲዬት አደ ዘረንከ ብቾ መረጉያን ወሽ ተዘረክ ምረጎት ያትኬሻን ሁሌ ተከቅኖት ያትኬሻን የገግጋረኮ ኖርቂ ቦት ጭቀ ምረጎት ቁዳይ ነብርቢያና ከሶት ወልደይታን ጫና ከሶት አካባቢ ጻድ አሶት ያትኬሻንና ቀጣይ ሳምት ያው ይትመረቅ ቢያን ሐለት ላለኮ ሁሊ ሚሰብ ግቦት ተለቢ አንጉቼን ከዲረ ባለኮ ግቦት የሄለው ከሽ ለቤጂኝ የማሴ ቀዳይ ነብራው የባለሰብ አኩካይ ማመልከቸ ጻፎን አግቦ ተለቢ ለቀበለይ ማመልከቻ ይጽፋ አገባን ባጢ ማመልከቻ መሰረት ማመልከቻ ይትስበስቦኒ ባጢታይ መሰረት ደግሞ ለገነሰብ ይወጉያና እኮ ተረሶት ተለቢና ያሁን ያካይ ላቱም ኦግዣ ያሻነን ግዝ ዋን በደምብ አሶቲት ጌባን ያው አታይ አንጉቼ ነባሊኩ ዘላቂ መፍትሄ እየተሰራ ነው የፌደራል መንግስት በጣም እያገዘ ነው ዞኑ ወረዳው እናንተ በተደጋጋሚ ሄዳችሁ በጠየቃችሁት መሰረት ያው የፌደራል መንግስት እያገዘ ስራው እየተሰራ ነው። ውሃና የት አንጉቼ ነባሊ እኮ ሂዶ ተሳሎት ያትኬሻን አሸመሸም ብሎት ያትኬሻን አሌ ተንግትረሻን ግዝ ባለ ውሃንም ጃንጌ ኤት ገባነኮ አሶት እቲ ጋገዞት ያጠፋን ሰባል አያጠፋነኮ ውሃንም የሚተረዋቡት ያኬሻን ና ስለዚህ ያው ቀጣይ የጎፍለላን አካባቢ ሚካት ለፍዶት የዞን የወረደ የክልል የፌዴራል መንግስት ቲባበራኔ የአቶም ነ ሚካት ለፍዶት ጃደ ይላን ለሆነኮ ያ ውሀንም ልታተክሩኝ ይከሻው ብሎትም ይሄ ማህበረሰብ የሚሰራው ለዚህ ማህበረሰብ ስለሆነ አንዳንድ የሚቸግሩ ነገሮች ደግሞ ይህ ማህበረሰብ ቢተባበረን አንተ ቅድም እንዳስቀመጥከው ለማለት አካል ነው። ምናልባት ያው ቅድም ለእንትኑም ነገር ያለሁ ሳቅንበሩ ቲትጋገዚ ምናልባት ያው ጃያም የበሎ ቤቲ ቤለ ሊያንዙኙ በበሎት ታይሆን ይህ በበሎት በተናሳሽነት ይመጥዋ ምናልባት በቀበሌ ባለ በቀበሌ በአስተዳደር በኩል ምናልባት

አውጂ ዋና ዋና ይፈደን ጌሰን ገደሞ እንደገና ይቀር ይቀጥላ ይቀጥላ ነኝ ገደሞ እንደገና ቢኢታኤት ያውርድ ዊ ሞተ በፈያ አማና ይቀራ ነው ይቀበላል ጆኒ ማህበረሰብ ይበሉት ለይታይ ኮይ ነይ ጊዛ የትጋ ገዞታ አለታም በገግ በገጋን ውስጥ ዋጂ ዋጂ ሚሰሶ ኦቶን ታሊን አውጂ ቢኢታኤት ማየዋል ማየት ጉበል ማይ ገዚ ለኔ ጊዛ በገግ በገጋ ሜጋጋሞ ነው ዋጂ ኦቶን ታሊን ቢለ አትጋግዞኒ ኮሙ ይትፈጃነ ኮታቱም ጃግት ቀራ ነው ብሎት